የፊቼ ጨንበላላ በዓል ለሲዳማ ሕዝብ ከዘመን መለወጫነት ባሻገር ትልቁ ትርጉም ያለው የማንነቱ መገለጫ እንደሆነ ይነገራል። የነጻነትና የፍቅር ማዕድ በጋራ የሚቋደሱበት አዲስ ተስፋ የሚሰነቅበት በመሆኑ በዓሉ ሲከበርም አብሮነት፣ ፍቅርና መረዳዳትን የሚያጉሉ ድርጊቶችን በመፈጸምም ጭምር ነው። ይኸው በዓልም በዛሬው ዕለት በሐዋሳ ከተማ ተከብሯል። በዚህ ወቅት የሲዳማ ክልል ርዕሰ መስተዳደር ደስታ ሊዳሞ የፊቼ ጨንበላላ በዓል የመንጻትና የመሻገር የመታረቅና የአብሮነት በጋራ የመብላትና የመኖር እንዲሁም ሌሎች እሴቶች ያሉት በመሆኑ ለማ ማህበራዊ ትስስር ፋይዳዊ የጎላ ነው ብለዋል። ፊቼ ጫምባላላ ከደስታና ከፈንተዚያ በተጨማሪ በውስጡ በርካታ ጠቃሚ ሰቶችም አሉ። ፊቼ ጫምባላላ ሲደስ አዲስ ዓመት አዲስ መስማ መቀበል፣ ሁሉም ካለፈው ኩነኔ መንጻት መቀደስ እንዳለበት ስርዓት ተቀምጠዋል። ከርና ግጭት እንዳይኖር ሰላም እንዲበዛ የተጣላ ካለ እንዲታረቅ አንድነትና ፍቅር እንድበዛ በአባቶች ትምህርትና ምክር ይሰጣል። በበዓሉ በዓሉ የደስታ ስለሆነ ተሰብስቦ አብሮ መብላት ናጣ ማጋራት፣ በአጠቃላይ በዓሉ የፍቅር የህብር፣ ሰላም የሚበዛበት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ኢትዮጵያ ፈተናዎቿን እየተሻገረች ብልጽግናን እያረጋገጠች የመጣች ሀገር ናት ያሉ ሲሆን በዚህም የሲዳማ ህዝብ የራሱን አስተዋጽኦ እያበረከተ እንደሚገኝ ገልጸው በአንድነት ቆመን የሀገራችንን ብልጽግና እናረጋግጣለን ሲሉ ተደምጠዋል። ኢትዮጵያ ሀገራችን በብዙ ጣውረን ውስጥ ያለፈች ድሎቿን እያሳካች ብልጽግና አይቀሬ መሆኑን በተግባር እያረጋገጠች እየሄደች ያለች አገር ነች። በዚህ ውስጥ ደግሞ የሲዳማ ህዝብ አይተክ ሚናውን እየተጫወተ ይገኛል። ስለዚህ ሁላችንም ተባብረን በአንድነት ቆመን የሀገራችንን ብልጽግና እንድናረጋግጥ በዚህ አጋጣሚ ጥሬን አቀርባለሁ። የኦሮሞ ህዝብ የፊቼ ጫምባላላ ራሱ ስለዚህ በዓላችን ላይ መተን በዚህ ስለታደሩ በጣም ደስ ይለናል። በዓሉ ይቅርታ የሚሳፍንበት የሰላም የፍቅር የመረዳዳት እሴቶችን የያዘ ነው ያሉት ደግሞ የሶማሌ ክልል ርዕሰ መስተዳደር ሙስጠፊ መሐመድ ናቸው። የሶማሌና የሲዳማ ህዝቦች ዘመናትን ያስቆጠረ ትስስር ያላቸው ህዝቦች ናቸው ያሉት ርዕሰ መስተዳደሩ በዓሉን እንደ ራሳችን በዓል ነው የምናየውም ብለዋል። የሰላም የፍቅርና የመረዳዳት እሴቶችን የያዘ ታላቅ በዓል በመሆኑ በዚህ በዓል ላይ የሶማሌ ክልል ወክዬ እዚህ በመገኘቴ የተሰማኝን ደስታ ለመግለጽ ይወዳል። የሶማሌ ህዝብ እና የሲዳማ ህዝብ ዘመናት ያስቆጠረ ታሪካዊ ትስስር ያላቸው ወደባኖች ህዝቦች በመሆናቸው የፊቼ ጫምባላላ ርዕሰ መስተዳደር ጥላሁን ከበደ የደቡብ ኢትዮጵያ ህዝቦች ከሲዳማ ህዝቦች ጋር እጅግ በጣም የተጋመደ በአንድነት የኖረ ህዝብ ነው ያሉ ሲሆን፣ ለነገ ደግሞ ለሀገር ብልጽግና በረከት መሆን የሚችል ስራዎችን በጋራ ለመስራት ዝግጁ ነን ያሉት የደቡብ ኢትዮጵያ ክልል ህዝቦች ከወንድም ሲዳማ ህዝቦች ጋር እጅግ በጣም የተዋሃደ፣ የተጋመደ፣ የተቀላቀለ በአንድነት የኖረ ህዝብ ነው። ትናንት የኖርንበትን ትላንት የቆየንበትን ቆይታ ዛሬ በደንብ አብስለን በደንብ አቀናጅተን ለነገ ደግሞ በእጅጉ ለሀገራችን ብልጽግና በረከት ሊሆን የሚችል የብልጽግና ትሩፋቶችን ለማስመዝገብ የሚያስችል ሥራዎችን በጋራ ለመስራት እና በተለይ ወንድሜ ፕሬዚደንት ደስታ ለዳሞ እየመራ ያለው ስዳማ ክልል እያስመዘገበ ያለው ዘርፈ ብዙ ስኬቶች ስኬታችን ናቸው ውጤታችን ናቸውእና ይህ ስኬት በእኛ ክልልም በጋራ ስኬቱን አስፊተን ኢትዮጵያ የብልጽግና ተምሳሌት እንድትሆን የፍቅር የመቻቻ ለወንድማማችነት ሀገር እንድትሆን ለአፍሪካ ተምሳሌት እንድትሆን በጋራ ተቀናጅተን የምንሰራ መሆኑን እየገለጽኩኝ በዓሉ የሰላም የደስታ አዲሱ አመትን የስኬት የብልጽግናና የአንድነት እንዲሆን ይመኛለው የሲዳማ ብሔር የዘመን መለውጫ የሆነውን የፊቼ ጫምባላላ በዓልን ከሲዳማ ክልል በርካታ የቱሪዝም መስህቦች ጋር ማስተሳሰር እንደሚገባ ያስገነዘቡት ደግሞ የቱሪዝም ሚኒስትሯ ሰላማዊት ካሳ ናቸው። ሚኒስትሯ በዓሉ በዓለም አቀፍ ደረጃ ተወዳዳሪ የቱሪዝም መዳረሻ እንዲሆን መስራት ይገባልም ነው ያሉት። ፊቼ ጫምባላላና መሰል እነዚህ ባህላዊ ቅርሶቻችን በቱሪዝም መስህብነት በማስተዋወቅና ጥቅም ላይ በማዋል ተወዳዳሪ የቱሪዝም መዳረሻ እንዲሆን ማድረግ ላይ ደግሞ የውጭና የሀገር ውስጥ ጎብኚዎችን በስፋት እንዲታደሙ ማድረግ እንዲሁም ተጠቃሚነትን ማስፋት ያስፈልጋል። የሲዳማ ክልል በተፈጥሮ ባህላዊ የቱሪዝም ሀብቶች የታደለ በመሆኑ ፊቼ ጫምባላላ በክልሉ ከሚገኙ ሌሎች የቱሪዝም ሀብቶች በተለይም ቡናን፣ ሎቃ አባያ ብሔራዊ ፓርክን ገራማ ተራራን ሀዋሳ ሀይቅን ወንዶ ገነት የተፈጥሮ ፍሎሀና ደን እንደዚሁም ሌሎች በጣም በርካታ ሀብቶች ጋርን በማቀናጨት እንዲለማና እንዲተዋወቅ ማድረግ በእጅጉ ያስፈልጋል የሚኒስቴር መስሪያ ቤታችንም የዚህ አንዱ ኃላፊነቱ በመሆኑ ቅርሶችና ተፈጥሯዊ ሀብቶችን መጠበቅና ማልማት አንዱ ኃላፊነቱ በመሆኑ የሲዳማ ክልል የቱሪዝም ሀብቶቹ በአግባቡ እንዲለዩ እንዲጠበቁና እንዲለሙ እንዲተዋወቁ ዓለምም እንዲያያቸው ማድረግ ላይ ከክልሉ መንግስት ጋር ተቀናጅተን መስራታችንንና አስፈላጊው ድጋፍ ማድረጋችንን እንደምንቀጥል በዚሁ አጋጣሚ ላረጋግጥላችሁ ወዳለው የፊቼ ጫምባላላ በዓል በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ በዓለም የማይዳሰስ የሰው ልጆች ወካይ የባህል ቅርስነት ከተመዘገበ አስረኛ ዓመቱን ይዟል።